ሀዲያ ቅድም እንደነገርኩ አሁን ራሱን በራሱ ለማስተዳደር እየጠየቀ ያለው ጥያቄ ዝም ብሎ አይደለም። አንደኛው ስታተስ ኮ አለ፣ ታሪካዊ ዳራውም አለ። ከረንትሊ በዞን ደረጃ ተዋቅሮ ነው ያለው ሀዲያ። ስታተስ ኮ ሲባል ምንድን ነው? ከዚህ ቀደም በነበረበት የኢትዮጵያ ታሪክ ላይ ሀዲያ ራሱን በራሱ በማስተዳደር ትልቅ ልምድ ያለው ሕዝብ ነው። ኢቭን ቅድም እንደነገርኩ ከ13ኛ ክፍለ ዘመን ጀምሮ ያኔ ለምሳሌ ከእንግደምና ሱልጣን የተነበረ ሕዝብ ማለት ኢቨን አሁን ከረንት ላይ ያለው የክልል አወቃቀር አይደለም። ከዛ የጠነከረ ራሱን በራሱ የማስተዳደር አስተዳዳሪ መዋቅር ነው። ከዛም አልፎ አልፎ ኢቨን በሞደርን ሂስትሪ ላይ እንኳን ብንመጣ ከንጉሱ ጊዜ እንኳን ጀምሮ ሀዲያ የአውራጃ መቀመጫ ነበር። አሁን ሆሳና የሚባለው ዋቸሙ ከተማ የሚባለው በሀዲኛ ዋቸሙ ነው የሚባለው። ሆሳና ነው እንግዲህ፣ ከተማ ዋና መቀመጫ በንጉሱ ጊዜ የአውራጃ መቀመጫ ነበር። ያ ማለት ክልል መቀመጫ ነበር። ከዛም አልፎ የደርግ ጊዜም የአውራጃ መቀመጫ ነበር። ኢቭን ከዛም አልፎ በዚህ ትራንዚሽን ፔሪየድ ከ1983 በኋላ አሁን ደቡብ ክልል ያለው 56 ብሔር ብሔረሰብ አንድ ላይ ሆኖ 56 ከመሆኑ በፊት የክልል ሰባት መቀመጫ የነበረው ሀዲያ ነው ሆሳና ነው የነበረው። ስለዚህ ከጥንት ጀምሮ እስከ 1987 እስከ ትራንዚሽን ፔሪየድ ድረስ ሀዲያ ራሱን በራሱ የሚያስተዳድር የክልል ከተማ የነበረ እንግዲህ ስታተስኮ ይሄ ስታተስኮ እያለ ነው መጨረሻ ላይ በማይታወቅ ሁኔታ ላይ 56 ብሔርን አንድ አድርገው ሁሉም 56 ቢር አባሳ ላይ ሄዶ ይህን አንድ ክልል እንዲሆን የተደረገውና አሁን እየጠየቀ ያለው ህዝቡ በዚህ ጥያቄ ምክንያት ብዙ ኮስ ከፍሏል። የረጅም ጊዜ ስነሳ የነበረ ጥያቄ ነው ይሄ ጥያቄና፣ ህገ መንግስቱ ላይ ክሊር ላይ የተቀመጠ ነገር ነው። ሁላችንም እንደምናውቀው ሀዲያ ራሱን በራሱ የማስተዳደር የተማረ የሷ ይላል። በጣም ብዙ የተማራ ፒኤችዲ ያላቸው ማስተርስ ያላቸው ፕሮፌሰር የሆኑ ቀድሞ የተማሩ በሚሽነሪ በእናም በምናም ምክንያት በጣም ቀድሞ የተማሩ ሰዎች አሉ። ራሳቸውን በራሳቸው የማስተዳደር ሂማን ሪሶርስ ያላቸው ላንድስኬፕ ያላቸው ታሪካዊ አመጣጥ ያላቸው ስታተስኮ ያላቸው ማህበረሰብ ነው ሀዲያ ይሄ ማህበረሰብ እንግዲህ የክልል ጥያቄ ሲያነሳ በጣም ኢዚ ጥያቄ ነው በጣም ቀላል ጥያቄ ነው እና እያነሳ ያለው ጥያቄ ትክክለኛ ስታተስኮ ያለው ጥያቄ ነው ህገ መንግስታዊ ቤዝ ያለው ጥያቄ ነው ህዝቡ ደግሞ ራሱን በራሱ የማስተዳደር ያደር የተማራ የሰው ኃይል አለ የሪሶርሱ አለ የተለያዩ ነገሮች አሉና ሊታፈን የማይገባው ጥያቄ በተለያዩ የፖለቲካ ዲሲሽኖች ምክንያት እስካሁን ታፍኖ የተቀመጠ ጥያቄ ስለሆነ በተገቢ ሁኔታ ሊመለስ የሚያስፈልግ ነው።